ወዳጆች ቲክቶክ እና ዩቱብ በከፈታችሁ ቁጥር የማይሰማ ጉድ የለም። ብዙ ነገር ሰማላችሁ፣ ብዙ ነገር ታያላችሁ። እፍረት የለም። ሰው ምን ይለኛል የሚባል ነገር ቀርቷል። ነገ መረጃው ማስረጃው ቢወጣ ሰዎች አገር፣ ህዝብ ምን ይለናል የሚል ነገር በጭራሽ ከኢትዮጵያኖች በተለይም ዩቱበሮች እና ቲክቶከሮች ጭንቅላት ተሰርዟል። የለም። እኔ ትላንትና አንድ ዜና ሰማው። መቼም አብዛኞቻችሁ ቲክቶክ እና ዩቱብ የምትከታተሉ ሰዎች ይሄን ዜና ወይም ይሄን ወሬ፣ ይሄን አሉባልታ አልሰማችሁም ማለት አልችልም። ዜናው የሁለት ጀነራሎችን ስም ይጠራና በ300 ሚሊዮን ብር ሚሊኒየም አዳራሽ ድግስ ደገሱ ወይም ልጆቻቸው ሊጋቡ ነው ይላል ዜናው። እንግዲህ እነዚህ ጀነራሎች ላለፉት አርባ ዓመታት ኢትዮጵያን ሲያገለግሉ የነበሩ የቁርጥ ቀን ሰዎች ወይም ልጆች ወይም መኮንኖች መሆናቸውን መላው የኢትዮጵያ ሕዝብ ያውቃል። ሁለቱም ጀነራሎች እንዲሁ ከባዶ ሜዳ ተነስተው ድንገት ጀነራል የሆኑ አይደሉም። አንደኛው ጀነራል ሌፍተናንት ጀነራል ሹማ ነው፣ ሹማ እብደታ የኮማንዶ አሰልጣኝም የነበረ ሰልጣኝም የነበረ አሁን ደግሞ ከፍተኛ ወታደራዊ አመራር ነው። እንዲሁ ደግሞ ሜጀር ጀነራል፣ ከተሳሳትኩ ማዕረጉን ይቅርታ ጠይቃለው፣ ተስፋዬ ነው ሌላኛው። የሁለቱ ልጆች ይጋባሉ የሚል ወሬ እዚያም እዚህም ሲናፈስ ነበር። መጋባታቸው ወይም የልጆቻቸው መጋባት እውነት ሊሆን ይችላል። እሱን ተከትሎ ግን 300 ሚሊዮን ብር አውጥተው ደገሱ የሚለው ነገር ብዙዎቻቸውን ሳያስደነግጥ ወይም ሳያስገርም አልቀረም። እኔ ያን ያህል ገንዘብ ኖሯቸው በ300 3 ሚሊዮን አይደለም በ300 3 ቢሊዮን ቢደግሱ እና በቃ ልጆቻቸውን ቢድሩ በጣም ደስ ይለኛል፣ ይገባቸዋልም። ጥያቄው ግን ይሄ የተባለው 300 ሚሊዮን፣ ይሄ የተባለው ድግስ በኢትዮ ፎረም እንደተወራው እና ሌሎችም እንደተቀባበሉት እውነት ነው ወይ የሚለውን ለማጣራት ሞከርኩ። እኔ ለማንም ብዬ አይደለሁ ይህንን ወሬ አንስቼ ለመናገር የተነሳሳውት ጀነራሎቹ እንዲያመሰግኑኝ ሌሎቹ ደግሞ እንዲሁ እንዲረግሙኝ አይደለም። እኔ ይሄ ነገር እውነት ነውን? በዚህ ያህል ደረጃ የተደገሰ ድግስ ነው? ገንዘቡስ ይህን ያህል ወጪ የሚደረግበት ምን የውስኪ በርሜል አዘጋጅቶ ሰውን እዛ ውስጥ እየነከሩ ሊያውጡ ነው ወይስ የወርቅ ምንጣፍ ሊያነጥፉ ነው? ሰርጉ ላይ የወርቅ ምንድነው የሚባለው የጋብቻ ቀሚስ፣ የጋብቻ ሱሪና ኮት ሊያሰሩላቸው ነው ለልጆቻቸው? በዚህን ያህል ብር ይሄ ነገር እውነት ነው ብዬ በእውነት ነው የምላችሁ ለማጣራት ሞከርኩ። ነገሩ ግን ወዲህ ነው፣ እውነታው ሀቁ ሌላ ነው። ግን ኢትዮጵያ እንድትፈርስ በወሬ ባሉባልታ እንዲሁ ሰው ስራ ፈጥቶ ወዲያና ወዲህ ሲንጓለል እንዲውል የሚፈልጉና ከዚህ ቀደምም የተለያየ ስም ማጥፋት ዘመቻዎች ሲያካሂዱ የነበሩት የኢኤንኤኑ ጋዜጠኛ ያየ ሰው ሽመልስና ኢቲቪ የነበረው ሌላው ጋዜጠኛ ጓደኛው ጋዜጠኝነትን ለነውረኝነት ለብልግና ልክ አንድ መጥፎ ሐኪም ሐኪም ለመርዝ ለመግደያነት እንደሚጠቀመው ያክል እየተጠቀሙ ያሉ ውሸታሞች ናቸው በጣም ውሸታሞች ናቸው ነውረኞችም ናቸው ሁለቱንም አውቃቸዋለሁ አንደኛውን በተለይ ያየ ሰው ሽመልስን አብሬውም በኤልቲቪ ሰፊው ምዳር የሚባል አብዛኞቻቸው ምታውቁት ላይ አብሬ ቀርቤም ተከራክረናል ተነጋግረናል ከለውጡ ወዲህ ማለት ነው እና ወደ ድግሱ ልመልሳችሁ። እና ይሄ 300 ሚሊዮን በላይ ወጣበት ተሰበሰበበት እንዲሆንበት የተባለው ድግስ እውን እንደተባለው የጀነራሎቹ ድግስ በዛን ደረጃ ነው ወይ ብዬ እነሱንም የሚቀርብ ራሴን በተለያየ መንገድ ለማጣራት ሞከርኩ። እውነታው ሀቁ ይሄ አይደለም። ማንም ኢትዮጵያዊ ወይ አዲስ አበባ የሚኖር ነገሩን ሄዶ ቼክ ማድረግ ይችላል። ሰዎቹ መኮንኖቹ ይቅርታ። ጀነራል መኮንኖቹ በቂ አቅም ስለሌላቸው ወይም በተባለው ደረጃ ገንዘብ ስለሌላቸው ደሞዝተኛ ናቸው። እንደ ማንኛውም ወታደር ያው እርከናቸው የሚሰጣቸውን ገንዘብ ያገኛሉ። ከዛ ውጭ ነጋዴዎች አይደሉ። ትልቅ ሆቴል ወይም ሌላ የትኛውም ሆቴል ለመደገስ አቅም ስለሌላቸው የሰማሁት መረጃ፣ እውነተኛ መረጃ የሚለው እግቢውን ለመኪና ማቆሚያም ጓደኞቻቸውንም ለመጥራት የሚሊኒየም ግቢ ድንኳን መትከያ ቦታ ጠየቁ። ተከራዩ። ድንኳን ውስጥ ነው ድግሱ የሚካሄደው። ድግሱስ ማነው ማን ነው ምግቡን፣ መጠጡን የሚያቀርበው የሚል ከመጣ እንደ ማንኛውም ኢትዮጵያዊ በሬ ገዙ። ወጡ ምኑ ቤት ውስጥ ይሰራል። ጠላና ጠጁ የኢትዮጵያ ባህላዊ መጠጦች ቤት ውስጥ ይሰራሉ። ድንኳን ውስጥ ሚሊኒየም ግቢ ውስጥ ድግሱ ወይም ሰርጉ ይካሄዳል። ያለ መረጃ ይሄ ነው። ግቢ ውስጥ ድንኳን ያውም አዳራሹ ውስጥ አይደለም፣ ድንኳን ውስጥ፣ ግቢው መኪና ማቆሚያ ስላለው ግቢ ውስጥ። ሆቴል ቢሆን ግን ብዙ ወዳጅ ዘመዶች ስላሏቸው ወጪው ለአንድ ሰው በሳሃን ወይም ለአንድ ሰው ምሳ ቢፌ ሲነሳ ዝቅተኛው ሶስት ሺህ ብር ነው። ታውቃላችሁ ሆቴል አንድ ሺህ እንግዳ ቢጠራ ገንዘቡ የትዬ የሌለ ነው። ይሄንን ማድረግ ስለማይችሉ እግቢ ውስጥ ሚሊኒየም አዳራሽ እግቢ ውስጥ ድንኳን ተክለው ቤታቸው ምግብ አዘጋጅተው አምጥተው እዛ ጓደኞቻቸውን ቤተሰቦቻቸውን የልጆቻቸው ደስታ ተካፋይ እንዲያደርጉ አድርገው ለመሸኘት ነው። ዝግጅቱ ይሄ ነው። ጠቅላላ ያለው እውነታ ይሄ ነው። ነገር ግን እነ ያየሰው ሽመልስና ኢትዮ ፎረም ወይም ሌሎች ጀሌዎቻቸው የተቀባበሉት እነዚህን ስመጥሩ ጀነራሎች ልክ ገንዘብ ከፍተኛ ገንዘብ ከዛም ከዚህም ሰብስበው እንደሚያጠፉ በዚያን ያህል ገንዘብ እየደገሱ እንደሆኑ አድርገው በኢትዮጵያ ሕዝብ ዘንድ ስማቸውን ለማጥፋት በእርግጥ በዚህ የሚጠፋ ስም ባይኖርም ታሪክ መቼም የማይዘነጋቸው ታላላቅ ጀብዱ የሰሩ ጀግኖች በመሆናቸው ማንም ወሬ ቢያወራ ምንም የሚፈጠር ነገር ባይኖርም ወሬው እንዲህ ነው እና እውነታው ሀቁ ይሄ ነው። እባካችሁ በየመንደሩ ከዛም ከዚህም የለቃቀማችሁትን ወሬ ይዛችሁ አደባባይ ወጥታችሁ ህዝቡን ግራ አታጋቡ። ጋዜጠኝነታችሁን ለመልካምነት አውሉ፣ ለሀገር ግንባታ አውሉ። በእርግጥ አገር ጥላችሁ ሸሽታችሁ ሌላ ሀገር ነው ያላችሁ። እንደገና ደግሞ ያው የነ ጌታቸው አሰፋ ተከፋዮችም ነበራችሁ እና አሁን ያንን ስታጡ ነው እንግዲህ ከውጭ ሆናችሁ እኔ ያልበላሁት እንዳለችው እንደሚባለው ዶሮ ጭሬ ልበትነው አይነት ነገር ነው። ግን በእናንተ የሚበተን የለም። እንዲሁ እኔ ነገሩ በጣም ከንክኖኝ ነገሩን ለማጣራት ወይም እውነታውን ለማወቅ ሞከርኩና የደረስኩበት እውነታ ይሄ ነው። ማንም ደግሞ ግልጽ ስለሆነ ቦታውም ምንም የተደበቀም ምስጢርም ስላልሆነ አደባባይ ስለሆነ ማየት የሚችለውም ሀቅ ነው። ምንም ላብራቶሪ የሚሰራ አይደለም። ሰርግ አደባባይ ላይ ነው የሚካሄደው። አዳራሹን እንኳን መከራየት ሳይችሉ ቀርተው ግቢ ውስጥ መኪና ማቆሚያና ግቢ ውስጥ ድንኳን ተክለው ነው በጣም በሚያስገርም መልኩ ሰርጉን ለማከናወን የተዘጋጁት እውነታውም ሀቁም ይሄ ነው። ነገር ግን እንዲህ ያለ ስም ማጥፋት፣ እንዲህ ያለ ዘመቻ፣ እኔ ኦሮሞ ስለሆኑ ይሆን እንዴ አይገባቸውም? ነው እኔ ይመስለኛል። እኔ የኢትዮጵያ ፖለቲካ በጣም እየተበላሸ ነው፣ እና ሌሎች አድማጭ ተመልካቾችም ነገሩን በእንዲህ ያለ ሁኔታ ተረዱ። የኢትዮጵያ ፖለቲካ ወይም ፖለቲካም ብሎ ይሄ ፕሮፖጋንዳው አብዛኛው 99.9 ከመቶ ውሸት እየሆነ መጥቷል። በተለይ የሶሻል ሚዲያ አትጭበርበሩ ለማለት ያክል ነው። አመሰግናለሁ። እንኳን ደስ አላቸው እላለሁ ለሁለቱ ጀነራሎች እና ልጆቻቸው መልካም ጋብቻ። አመሰግናለሁ።